ሰላም ለእናንተ ይሁን። ይህ የመሰረተ ክርስቶስ ቤተክርስቲያን የሚዲያ አገልግሎት ነው። በ2018 ዓመተ ምህረት በመጀመሪያው ወር የተከናወኑ አበይ ተግባራትን የያዘውን ዜናችን ይዘን ወደ እናንተ መጥተናል። አብራችሁን ቆዩ። በመሰረተ ክርስቶስ ቤተክርስቲያን 437 ሰዎች ተጠመቁ። የመሰረተ ክርስቶስ ቤተክርስቲያን ከኒው ኮቨነንት ፋውንዴሽን ጋር በመተባበር በምስራቅ ሸዋ በተሰማሩ 50 የወንጌል ሚስዮናዊያን አማካኝነት ወንጌል ተመስክሮላቸው ጌታ ኢየሱስን እንደግል አዳኝ አድርገው የተቀበሉና መሰረታዊ የክርስትና ትምህርት ተምረው ያጠናቀቁ 437 ሰዎች በጳጉሜ 2 ቀን 2017 ዓ.ም በባቱ ሐይቅ አጥምቃለች። የመሠረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ የጥምቀት ስርዓቱን ለመፈጸም በስፍራው ሲገኙ ይህ ሚስዮናዊ ቤተክርስቲያን ለመሆን መጠራታችንን የሚያስታውስና ወንጌልን እስከ ምድር ዳርቻ የማድረስ ሕያው እንቅስቃሴ ነው ሲሉ ገልጸዋል። የመሠረተ ክርስቶስ ቤተክርስቲያን በመንፈስ ቅዱስ ኃይል የክርስቶስ ክርስቶስን ወንጌል እየሰበከች የእግዚአብሔርን መንግስት የምታስፋፋ ሚስዮናዊት ቤተ ክርስቲያን የመሆን ራይዛ እያገለገለች የምትገኝ ቤተ ክርስቲያን እንደሆነች ይታወቃል። በመሠረተ ክርስቶስ ቤተክርስቲያን አዘጋጅነት የሰላም ግንባታ የምክክር መድረክ በአርባ ምንጭ ከተማ ተካሄደ። ኑዝ ለዘላቂ ሰላም እንምከር በሚል መሪ ሀሳብ በመሠረተ ክርስቶስ ቤተክርስቲያን የሰላም ግንባታ መምሪያ የተዘጋጀው የሰላም ሴት ግንባታ የምክክር መድረክ በአርባ ምንጭ ከተማ ተካሂዷል። በውይይቱ በደቡብ ኢትዮጵያ ክልል የኮንሶ ጋርዱላ፣ አሌ እና ቡርጂ ዞኖች ከፍተኛ የመንግስት አመራር ኃላፊዎች እና ባለድርሻ አካላት ተገኝተዋል። ከስፍራው የተገኙት የመሠረተ ክርስቶስ ቤተክርስቲያን ሊቀመንበር ዶክተር ሰይፈ ወዳጅ ቤተክርስቲያናችን ከሰባ ዓመታት በላይ በተለያዩ ዘርፎች የህብረተሰቡን ተጠቃሚነት የሚያረጋግጡ ፕሮጀክቶችን ስታከናውን መቆየቷን ጠቁመው በሀገራችን ሰላምን ለማጽናት ተግታ እየሰራች ትገኛለች ብለዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር የጸጥታ ዘርፍ አማካሪ አቶ መንግስቱ መጃ በጉባኤው መክፈቻ ባስተላለፉት መልዕክት ክልሉ የሰላም የመቻቻልና የአብሮነት ተምሳሌት መሆኑን ተናግረዋል። ከመንግስት ባሻገር የሃይማኖት ተቋማት በክልሉ የሰላም ሴት ግንባታ ዙሪያ የማህበረሰቡን ግንዛቤ በማዳበር የጸጥታን ስራ እያገዙ እንደሚገኙ ገልጸው የመሠረተ ክርስቶስ ቤተክርስቲያንን በዚህ ረገድ እያደረገች ስላለው አስተዋጽኦ አመ ግነዋል። ችግሮችን በጥናት በመለየት ዘላቂ ሰላም ለመፍጠር በሚደረገው ርብርብ የሃይማኖት ተቋማትና የሀገር ሽማግሌዎች ሚና ከጊዜ ወደ ጊዜ እየጎለበተ መምጣቱን የአራቱ ዞኖች ከፍተኛ የመንግስት የስራ ኃላፊዎች በመልእክታቸው አስገንዝበዋል። ለሰላም ግንባታና ልማት ለሚተጉ አካላት የሚደረገው ድጋፍ ተጠናክሮ እንደሚቀጥልም አረጋግጠዋል። ቤተ ክርስቲያኗ ችግሮችን ለመፍታትና ሰላምን ለማጽናት በሚያግዙ ጥንታዊ ጥናታዊ ምክረ ሀሳቦች መነሻነት ያዘጋጀችው ሰነድ ቀርቦ በጊዜው ውይይት ተደርጎበታል። በአዳማ ማረሚያ ቤት ድጋፍና ጉብኝት ተደረገ። የመሠረተ ክርስቶስ ቤተ ክርስቲያን የሕግ ታራሚዎች አገልግሎት መምሪያ በአሁኑ ሰዓት በመላው ሀገሪቱ በሚገኙ ስልሳ ማረሚያ ቤቶች ውስጥ ሁለንተናዊ አገልግሎት በመስጠት ላይ ሲሆን ከነዚህ መካከል በሆነውና የሙሉ ጊዜ አገልጋይ መድቦ በሚያገለግልበት አዳማ ማረሚያ ቤት ድጋፍና ጉብኝት አድርጓል። አገልግሎቱ በአዳማ ማረሚያ ቤት እያስገነባ የሚገኘው የጸሎት ቤት የደረሰበትን ደረጃ ተመልክቶ በቀጣይ ቀሪ ግንባታዎች ላይ ከአማኝ ታራሚዎች ጋር ተወያይቷል። በመጨረሻ መማር እየፈለጉ በትምህርት ቁሳቁስ እጥረት ምክንያት ለሚቸገሩ የሕግ ታራሚዎች የ32 የሁለት ደርዘን ደብተርና የሁለት ዴስክቶፕ ኮምፒውተር ድጋፍ አድርጓል። ከእነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ የተጨነቁትንም ራሳችሁ ደግሞ በስጋ እንዳለ ሆናችሁ አስቡ። ዕብራውያን ምዕራፍ 3 ቁጥር 13 የመሠረተ ክርስቶስ ቤተ ክርስቲያን ፕሬዚዳንት ከምስራቅ አፍሪካ የኤምሲሲ ኃላፊዎች ጋር ተወያዩ። የመሠረተ ክርስቶስ ቤተክርስቲያን ከ100 ዓመታት በላይ በመላው ዓለም የልማት እርዳታና ሰላም ግንባታ ስራዎች ከሚያከናውነው የሜኖናይስ ሴንትራል ኮሚቴ ጋር በአጋርነት በኢትዮጵያ የተለያዩ የልማት ስራዎችን እያከናወነች የምትገኝ ሲሆን መስከረም 9 2018 ዓ.ም ተምረት የቤተ እምነቷ ፕሬዝዳንት መጋቢ ደሳለኝ አበበ የድርጅቱን የምስራቅ አፍሪካና የኢትዮጵያ ኃላፊዎች በቢሮቸው ተቀብለው ተወያይተዋል። ፕሬዝዳንቱ ከውይይቱ በኋላ እንደገለጹት የሜኖናይስ ሴንትራል ኮሚቴ በአስቸጋሪ ጊዜያት ሳይቀር ኢትዮጵያን እንደጠቀመ ጠቅሰው አሁንም ድጋፍን ለሚሹ የማህበረሰባችን ክፍሎች እየተሰጠ ስላለው አገልግሎትና ስለቀጠለው አጋርነት እጅግ ደስተኞች ነን ሲሉ ገልጸዋል። የመሠረተ ክርስቶስ ቤተክርስቲያን ዋናው ቢሮ ኃላፊዎች የኢትዮጵያ ገነት ቤተክርስቲያንን ህንፃ መጠናቀቅ ተከትሎ ደስታቸውን ገለጹ። የኢትዮጵያ ገነት ቤተ ክርስቲያን እግዚአብሔር በምድራችን ከተጠቀመባቸው ቤተ እምነቶች መካከል አንዷ ስትሆን ቤተ ክርስቲያኒቱ በኢትዮጵያ ከሰባ ዓመታት በላይ ባላት ቆይታ ከወንጌል አገልግሎቷ በተጨማሪ በርካታ ልማታዊ ስራዎችን የሰራች እና ማህበራዊ አገልግሎት የሰጠች አሁንም እየሰራችና እየሰጠች የምትገኝ ቤተ እምነት መሆኗ ይታወቃል። የኢትዮጵያ ገነት ቤተ ክርስቲያን በእግዚአብሔር አምላክ ብዙ ረዴት ደረጃውን የጠበቀ ባለ አምስት ወለል ህንጻ ግንባታ ማስመረቋን ተከትሎ የመሰረተ ክርስቶስ ቤተ ክርስቲያን ኃላፊዎች የኢትዮጵያ ገነት ቤተ ክርስቲያንን ዋና ጽህፈት ቤት ድረስ በመሄድ እንኳን ጌታ ረዳችሁ በማለት የተሰማቸውን ደስታ ገልጸዋል። የመሠረተ ክርስቶስ ቤተ ክርስቲያን ፕሬዝዳንት የሆኑት ፓስተር ደሳለኝ አበበ የሁለቱ ቤተ እምነቶችን የቆየ ትብብር አውስተው እንኳን ጌታ ረዳችሁ በማለት እግዚአብሔርን ያመሰገኑ ሲሆን ሁሉም ነገር ልክ አለው በሚል ርዕስ የእግዚአብሔርን ቃል አቅርበዋል። በዚህ ጊዜ የመሠረተ ክርስቶስ ቤተ ክርስቲያን ምክትል ፕሬዝዳንት መጋቢ ሰብረላ ከድር ህንፃው እየተገነባ ባለበት ወቅት ጌታ መጨረስ እንዲችሉ እርዳቸው ብለው እንደጸለዩ ተናግረው ዛሬ ደግሞ የህንፃው ግንባታ ተጠናቆ በማየቴ እጅግ በጣም ደስተኛ ነኝ ሲሉ ተናግረዋል። የኢትዮጵያ ገነት ቤተክርስቲያን ፕሬዝዳንት ፓስተር ታምራት ታሪኩ የመሠረተ ክርስቶስ ቤተክርስቲያን ዋናው ቢሮ ኃላፊዎች በአካል ወደ ቢሮችን መጥታችሁ ስለጎበኛችሁንና የደስታችን ተካፋይ ስለሆናችሁ በቤተክርስቲያናችንና በራሴ ስም የከበረ ምስጋናዬን አቀርባለሁ ሲሉ መሠረተ ክርስቶስ ቤተክርስቲያን በግንባታው ወቅት ገንቢ የሆኑ ምክርና ገንዘብ በመስጠት ከኢትዮጵያ ገነት ቤተክርስቲያን ጎን በመቆም ላበረከተችው ትልቅ አስተዋጽኦ ቤተ እምነቷ ያዘጋጀችውን የምስጋና የምስክር ወረቀት ለመሠረተ ክርስቶስ ቤተክርስቲያን ምክትል የኢትዮጵያ ፕሬዝዳንት መጋቢ ሰብረላ ከድር አበርክተዋል። የመሠረተ ክርስቶስ ቤተክርስቲያን ዋናው ቢሮ አዲስ የእረኝነት መምሪያ ዳይሬክተር ሾሟል። የእረኝነት መምሪያ በቤተ ክርስቲያኒቱ ዋና ቢሮ ደረጃ ከሚገኙ መምሪያዎች መካከል አንዱ ሲሆን የቀድሞ የመምሪያው ኃላፊ መጋቢ ሰብረላ ከድር ከሚያዝያ 1 2017 ዓም ጀምሮ የቤተ እምነቷ ምክትል ፕሬዚዳንት መሆናቸውን ተከትሎ ላለፉት ወራት መምሪያውን በጊዜያዊነት ሲመሩ የቆዩት መጋቢ ተመስገን መንገሻ ጅንጋ ከመስከረም 1 2018 ዓም ጀምሮ የእረኝነት መምሪያ ዳይሬክተር ሆነው ተሹመዋል። መጋቢ ተመስገን መንገሻ ላለፉት 23 ዓመታት በመሠረተ ክርስቶስ ቤተ ክርስቲያን ከአጥቢያ ጀምሮ በተለያዩ አገልግሎቶች ያለፉ ሲሆን ሲሆን በተለይ ከ2008 ዓ ም ጀምሮ ወደዚህ ኃላፊነት እስከመጡበት ጊዜ ድረስ የሾኔ ክልልን በዋና ጸሐፊነት ማገልገላቸው ይታወሳል። በመጨረሻም የመሠረተ ክርስቶስ ቤተ ክርስቲያን ሚዲያ የገላትያ መጽሐፍ ጥናትን መጀመሩን ገለጸ። የመሠረተ ክርስቶስ ቤተክርስቲያን ሚዲያ በዩቱብ ቻናሉ ባለፈው ዓመት በመሠረተ ክርስቶስ ቤተክርስቲያን ክልሎች ሲሰጥ የቆየውን የገላትያ መጽሐፍ ትምህርት በመጽሐፍ ቅዱስ ጥናት ፕሮግራሙ ከተለያዩ መምህራን ጋር በማጥናት ላይ የሚገኝ ሲሆን እናንተም ተመልካቾቻችን ይህንን ጥናት እንድትከታተሉ እየጋበዝን ያመኑትን ደቀ መዛሙርት ማድረግ የቤተ ክርስቲያናችን ዓላማ እንደሆነ እናሳውቅ እንወዳለን። ከመሠረተ ክርስቶስ ቤተክርስቲያን አጀንዳ 2819 ዜናዎች ጋር አብሬያቸው የቆየሁት አሳልፈው ወልድ የነበርኩኝ በቀጣይ ሌሎች የቤተ ክርስቲያኒቱን አበይት ዜናዎች እየላችሁ እንደመጣ ቃል እየገባሁኝ ተለየዋችሁ፣ ሰላም ነው።